ባልፍለጋ ቢሆን ሀሳቤ ከአንተ ጋር አልታገልም ነበር። ወይግኛችን ልጅ ማን ናት? የአባቴ ቤት እኮ ነው። ድርጅትም ቢሆን የአባቴ ምንድን ነው። አስደነገጥከኝ እኮ ድርጅቱት የምጠው ክፉ ዳንኤል ይሆናል። ጋሽ ዳንኤል ሌባ፣ እልታታልኝ ነው ንገር። እልታታልኝ ነው። ከአንቺ አልጠብቅም ነበርሽ። ያማል እንዳንተ ጭራሽ። በምትሰማቸው ነገሮች መጠርጠር ሳያንስ እንደዚህ ትለኛለ ካሌብ ሌላ ሴት ይዞ ቤት ሊመጣ ነው። እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባ? ይኸውልሽ ሄደን ገብቶሻል። ምኑ ነው የገባኝ? እኔ የገባኝ አንድ ነገር በሰው ቤት ግግም ለመቀመጥ ነው። በቤቱ ደግሞ ምንስ ቢያመጣ፣ እንዴት ቆይ አንቺን አይደለም እንደ የሚያመጣሽ። አቤት ይኸውልሽ፣ አዎ፣ አባይ አንቺን ለእሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበር። እስካሁን አላውቅም ነበር ማለት ነው ስራ ፈት። እኔ ደግሞ ይህ ልጅ ምንም አላማረኝ

ካሌብ ቲናን ከቤቴ ውጭልኝ ከዚህ በኋላ ኔናንችን መፋታት ነው የምፈልገው በማለት ከቤቱ ማስወጣት እንደሚፈልግ በሚናገርበት ሰዓት ዳንኤል እብድ ይሆናል ምን አስበ ነው ካሌብ በማለትም ገና ለገና ፍቅረኛ አለኝ ሲል ነበረ መቼም የኔዋ ኤደን ትሆናለች በሚል ስሜትም እንዴት ካሌብ እንደዚህ አይነት ውሳኔ ትወስናለህ በማለት ለመከራከል ሞክሯል መብቴ ነው የአባቴ ቤት እስከሆነ ድረስ በማለትም ካሌብ ቀጠል ሊያደርገው ገብቷል ዳንኤል በዚህ ሁኔታ መረጋጋት ሲሳነው ወደ ትሁት በመሄድም ምንድን ነው ካሌብ ያቀደው? ቅድ ኤደን ስለምንድ ነው ወደዚህ ቤት የምትመላለሰው? በማለትም ይነግራታል። ትሁትም በእስከ መጨረሻ ሰርታለታለች። ማለትም ከአንተ ይልቅ ካሌብን ሳትወደው አልቀረችም ለዛ ነው እዚህ ቤት እየተመላለሰች አለችው። እናም ምርጫዋን ካሌብን ልታደርግ ትችላለች በሚልም ተናግረዋለች። ይህንን የሰባው ዳንኤል ይህንን የሰማው ዳንኤል መረጋጋት ተስኖት እየሮጠ በመሄድም ካሌብን ጉርቦን አንቆታል። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ትሁት ድራማ ክፍል 32 ምን አዲስ ነገር አለ? እስኪ አብረን የምንመለከት ይሆናል። እንግዲህ በባለፈው ክፍል ሽማግሌው ሶስት ወረቀቶች በማዘጋጀት እጣ እንዲያወጣ ና ከዛም የደረሰውን ገንዘብ መውሰድ እንዳለበትም ይህንን ለዳንኤል ይነግሩታል። ወረቀቶችንም በማዘጋጀት ገንዘቡን መጠንም እያንዳንዱ ጽፈውም ማስቀምጠውባቸዋል። ዳንኤል ያነሳው አስር ብር የተጻፈበት ወረቀት ብቻ ነበረ። ዳንኤል በጣም ያዝናል። ታዲያ ወደ ውጭ በመውጣትም አሁን ኤደንን በመገናኘት ህልሜ ሁሉ አከተመ። ከዚህ በኋላ ምርጫሽን አከብራለሁ። የምትፈልጊውን መሆን ትችያለሽ በማለትም ይነግራታል። እሷም ምን እንዳሰበ ትጠይቀዋለች አራት ሚሊዮኑን ከአባባ ሲጠብቅ እንደነበርና ይሄ ደግሞ ሳይሳካለት ህልም ብቻ ሆኖ እንደቀረም ይገልጽላታል። ሄደንም እኔኮ ካንተ እንጂ ከገንዘቡ ጉዳይ አልነበረኝም፣ ድሮም የወሰንከው ውሳኔ ትክክል አልነበረም በማለት እየሮጠች ወዲያውኑ ወደ አባባም ትመጣለች። ለአባባም የተፈጠረው ነገር ምንድን ነው በማለት ትጠይቃቸዋለች። እንግዲህ ሰው ሳይሰራ እንዴት አራት ሚሊዮን ብር ሊወስድ ይችላል? ያው አራት ሚሊዮን ብር ሲጠብቅ እኔ ግን እኔ ግን ይህንን ገንዘብ አልሰጠውትም በማለትም ለኤደን ይነግራታል። አባዬ ያደረጉት በጣም ትክክል ነው እኔም ይህ እንዲሆን አልፈቀድኩም ነበር በማለት አባባ ያደረጉት ነገር ትክክል እንደሆነም ኤደን እየነገረቻቸው ነበረ። ሆኖም ስለ ዳንኤል ብዙ ጠንቅቃ ያላወቀቻቸው ጸባይ ስላለውና በደንብ መረጋጋትና ማሰብ እንዳለባትም እያስረዷት ነው። ምን ማድረግ አለብኝ በማለትም ኤደን አሁን ከትዳር ጉጉቷ አንጻር ብቻ ስለ ዳንኤል ሁኔታ በደንብ ጸባዩን ጠንቅቃ ማወቅ እንዳለባት ያስጠነቅቋታል። ካሌብም አባዬ ምን አደረግክ በማለትም የዳንኤልን ጉዳይ እየጠየቀው ነበረ። ሶስት ወረቀቶች አዘጋጅቶ ከዛ ውስጥ አስር ብር እንደደረሰውም ይገልጽላቸዋል። ይህንን ተከትሎ ትሁትና ካሌብን መሳሳቅ ይጀምራሉ። አባዬ ይህን ያህል በቀለኛ የሆንከው ለምንድን ነው በማለትም እየነገሩት ነበረ። ያን ያህል ታምሜ ሲያሰቃዩ ነበር ገና ሲያንሳቸው ነው። እንደውም አንዱንም አልተጓዝኩም በማለት አባባህ ገና ብዙ የቀራቸው ነገር እንዳለም እየገለጹላቸው ነበረ። ኤደንና ዳንኤልም ተገናኝተው እኔ ኮ ከገንዘቡ ሳይሆን ከአንተ ነበረ ጉዳይ። አንተ ለምንድነው ገንዘቡ ላይ ትኩረት ያላደረግከው? በዛ ላይ ደግሞ ሰርተህ ያላመጣኸው ገንዘብ ላይ በዚህ ልክ እንዴትስ ትወርዳለህ? እኔ በዚህ መጠን አልጠበቅሁም ነበረ በማለትም በጣም ተበሳጅታ እዛ ሻይ ቤት እንደተቀመጠ ነበረ ጎልታው ወደ ቤት የመጣችው ሆኖም ተሰብስበው እየተመካከሩ ሳለ ቲናም ትከሰታለች። እንግዲህ እኛ የምናወረው ጉዳይ ስላለን አንቺን ስለማይጨምር ቤቱን ለቀሽ ውጭልን በማለት አባባ ጣታቸውን ቀስረው ቲና ወደ ውጭ እንድትወጣም ያዟታል። ቲና በንዴት እየተቃጠለች ወደ ውጭ በመውጣትም ከዳንኤል ጋር ተቀጣጥራ ትገናኛለች። ያቺ ልጅ ወደ ቤት የምትመላለሰው ምን ስለሆነች ነው በማለት እየተናገረች ነበረ። በመጀመሪያ ቤት ከመውጣቷ በፊት ገና ኤደን ስታያት ደሞ ፈልቶ ምን ያመናቅርሻል በማለት ነበረ መሳደብ የጀመረችው። ሆኖም አንቺ ወደ ውጭ ውጪ፣ እኛ ግን ሚስጥራዊ መረጃዎች አለን በማለት ቅጥል ያደርጓታል። ይህኔ ታዲያ ዳንኤልም ምናልባትም ለልጁ እያዘጋጀው ሚስት ትሆናለች በማለት ነግሯታል። ቲና እኔ ኮ ሚስት ነኝ አለች። ሚስትነት ሽንማ እንግዲህ አበላሽተሻዋል። ከዚህ በኋላ ሚስት ነኝ ልትይ አልትችም በማለት ዳንኤልም እየነገራት ነበር። ታዲያ ቲና ይህን ሰምታ መናደድ ትጀምራለች። ከቤት ከተመለሰች በኋላም የተቀመጡ ዶክሜንቶችን ሻንጣዎችን በመበርበር ልታወጣ ፍላጎት ነበራት። ዳንኤል ወደ ክፍል ተከትሏት በመግባት ምን ማድረግ ፈልገሽ ነው በማለት እየጠይቃት ነበረ። ሆኖም አንዳንድ መረጃዎች መውሰድ እንደምትፈልግም ትነግረዋለች። ይህኔ ትሁት ተከታትላቸው በመግባትም ምን እያደረግሽ ነው በማለትም ትሁት እንድታስቆማ ታስደርጋታለች። ይህኔ ቲናም በሩን በመዝጋት ከዳንኤል ጋር ተባብራ ጉዳት ለማድረስ ፈልጋ ነበረ። ነገር ግን ትሁት የዋዛ አይደለችምና አመናጭቃ ነበረ ቲናን ወደ ውጭ እንድትወጣ ያደረገቻት። ሆኖም ዳንኤልም እንደዚሁ ድሮም አርፈሽ ተቀመጭ ብዬሽ ነበረ፣ አሁንም ሌላ እዳ ውስጥ እንዳትገቢ በማለትም እያስጠነቀቃት ነው። ታዲያ የሻንጣውን መፈተሽ ተከትሎም እና አባባ ሻንጣው ተነካክቷል ሳ ምን ወስዳ ነው በማለት ይጠይቃሉ። ትሁት አብራቸው እንደተቀመጠች ነበረ። ቲና መረጃዎች ሰርቃ ልትወስድ እንደነበርና እሷ ደርሳ እንዳስጣለችም በግልጽ ትናገራለች። አባባም እንግዲህ ብርሌ ከነቃ አይሆንም እቃ። ከዚህ በኋላ ተነቃቅተናል ና የሚፈለጉ መረጃዎች ከቅርብ እንደሌሉም በእርግጥም ዳንኤል ነግሯት ነበረ ነገር ግን አልሰማም ያለችው ቲና አሁንም አላርፍም ብላለች ካሌብ ዳንኤልን ለምን ስራ አትሰራም እያለው ነው ዳንኤል ግን በተለይ አራት ሚሊዮኑ ብር ጉዳይ ካከተመበት በኋላ በጣም ተስፋ ቆርጧል ሆኖም አንተ ስራ ፈልግልሃለው አልገኝ እስካሁን ግን ወፍ የለም እኔ በፍጹም ላገኝ አልችልም ተያዥም ያስፈልጋል በማለትም እየገለጸለት ነው ምስኪኗ ኤደንም ከካሌብ ጋር በመገናኘት እባክህን ለዳንኤል ስራ ፈልግለት በማለትም እየጠየቀችው ነበረ። እሱም በዳንኤል ላይ ምንም አይነት አመኔታ እንደሌለውና ሊያስቀጥረው እንደማይፈልግም ይገልጽላታል። ይህንን የሰማችው ኤደን በጣም ትደናገጣለች። በዳንኤል ላይ ምን አዲስ መረጃ ሰምተ ነው? እባክህን ንገረኝ እያለችም እየጠየቀችው ነበረ ግልጽ ይህ ነው ብሎ ስለ ዳንኤል ጸባይ መናገር ባይችልም፣ ነገር ግን በዳንኤል ላይ ምንም አይነት እምነት እንደሌለው ገልጾላታል። ይህንን የሰማችው ኤደንም የሮጠች በመምጣት አባባ ዳንኤል ሌባ ነው እንዴ በማለትም ጠይቃለች። ምን ሰምተሽ ነው በማለት አባባም እየጠየቋት ነበረ። ሆኖም አይ ካሌብ እኮ ስራ ፈልግለት ስለው እኔ በሱ ላይ ምንም አይነት እምነት የለኝም ብሎኛል በማለትም ገለጸችላቸው። ታዲያ አባትም ካሌቭን ለምን ተናገርክ? በማለትም እየወቀሱት ነበረ። ካሌቭም እንደውም ትንሹ ነው አንድ ባንድ ጉዱን ነበር የምዘረዝርለት እያሉም ለአባባ እየነገራቸው ነበር። አባባም ትዕግስተኛ እንድትሆን መክሬክ ነበረ። ይህንን ማድረግ ስህተት ነው። በራሷ ጊዜ ቀስ ብላ ስለ ዳንኤል ጸባይ ታውቃለች በማለትም እየገለጸ ነው። ዳንኤል ያ አራት ሚሊዮን ብር ሳይሳካለት ከቀረ በኋላ አባዬ በጣም ውሸታምና አስመሳይ ነው በማለት በድርጊቱ እንደተበሳጨና ተናደደበትም ለትሁት ይገልጽላታል። አባዬ ምን አደረገ ያልሰራህበትን ካልሰጠኝ ብለህ መሳደብና መናገራ ትችን በማለትም ትሁትም ቅጥል እያደረገችው ነበረ። ካሌብ በስተመጨረሻም ቲናን እንግዲህ ውጭልኝ እኔ ሚስትላገባ ነው አሁን በቅርቡ እያስኳት ፍቅረኛ አለችኝ በማለት ሁለቱ በተቀመጡበት ነበር ይህንን ነገር የተናገረው። ሆኖም ይህንን ሲሰማ ዳንኤል በጣም ይደነግጣል። ምን ማለት ነው ካሌብ፣ ፍቅረኛ ሴት ናት እያለም ለማጣራት ሞክሯል። ሆኖም በቃ በቅርቡ የተዋወኳት በጣም ጥሩ ልጅ አለች በማለት ስነስርዓቷንና መልከ መልካም እንደሆነችም እንዴት እንደወደዳት ይገልጽላታል። ዳንኤልም ይህማ የነዋ ኤደን ትሆናለች በሚል ስሜትም በጣም ተናዶና ተበሳጅቶ ወደ ትሁት እየሮጠ በመሄድም እንዴት ነው ኤደን ወደዚህ ቤት እየተመላለሰች አለችው። ካሌቭም ኤደን ላይ ትኩረቱን ያደረገ ይመስላል በማለትም ትሁት እስኪ ምን ትመክርኛለሽ? እያለ እንደ ተለመደው ሲጨንቀውና ሲጠበው ትሁት እንድታስረዳውም እየገለጸላት ሳለ ትሁት ግን የባሰ ነገሩን አባብሳብታለች። ምናልባትም ከአንተ እሱ ሳይሻል አይቀርም ካሌቭ እንደሆነ በጣም ጸባዩ ደስ የሚልና ጥሩ ልጅ ነው በማለትም አደናነቀች። ሆኖም ኤደን ካንተ ይልቅ እሱ ልትመርጥ ትችላለች በማለትም ዝም ክቡ አድርገዋለች። ይህን የሰማው ኤደንም በስከ መጨረሻ ሄዶ ካሌቭን ጉርቦን አንቆታል። እንግዲህ ካሌቭ የሰው ቤት ተጠልሎ እየኖረ ይህም ደግሞ በጣም አናዷት የውርደት ወርደት ከሰው ቤት ተደርቦ እንደመኖር ምን የሚያስጠላ ነገር አለ? በማለትም ኤደን ዳንኤልን ጸባይ እንደጠላችበትም እየገለጸችለት ነበረ። እንግዲህ ይህ ነገር ተስፋ እንዲቆርጥ አድርጎታል። ቀጣዩ ክፍል በጣም እጅግ አጓጊና መሳጭ ሆኖ የዛሬው ፕሮግራም ተጠናቋል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ ያልኩኝ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ብሮት ጋብዝኳችሁ። ባይ ባይ።